ትልቅ ሰው ነው ወላሂ። በጣም ከባድ ነው። ይህ ልጅ ደግሞ ሱብሃና ላህ፣ እዩት ዩት ው አሁን የሱ ከሆነ ከሱ ኋላ ይህ። አይ ለማነኛው ይቅርታ ጠይቃል። ወይኔ ምስኪን አባት፣ የኔ አባት፣ የኔ ቆንጆ ወላሂ አሳዘነኝ። ደግሞ ይቅርታ ጠይቃል። እሱ ድራማ እየሰራ እሱ ደግሞ ይቅርታ ጠይቃል። የኔ ቆንጆ ይኔ አባት ሀቢቢ ወላይ አሳዘነኝ። እንዴ አሁን የለም፣ እንዴት እንደተጫወቱበት አውዙ ቢልታዩ ወላይ ስታዩ፣ ቤተሰቦች በጣም ነገረመኝ፣ በጣም ነገረመኝ። ሁሌ እንዲ ነው የሚያደረገው ይሄ ልጅ ሁሌ ሁሌ እንደዚህ ይጫወቱበት። አሁን ሌላ ቪዲዮ ይመጣል፣ ጠብቆኝ የእሱ ሲመጣ ታያላችሁ። ትዩትም እለዛሬ ደግሞ መብራት የለኝም። ስለዚህ ነው የእሱ ጫማ ወሰደ። ከዛ ደግሞ ቢላው ሰጣ፣ ቆረጠ አለ። በቃ መቆረጥ ጀመራ። የሱ ጫማ የራሱ ጫማ ነው የሚቆርጠው። ከዛ ደግሞ ጥያቄ የለ የራሱ ጫማ

የለም ያው ራሳኔ ቆርጠው አንተ የነቆረጠው አለ ጎደኛ፣ አቤት አቤት አቤት አቤት፣ አብሲቃይ ወላይ አብሲቃ፣ የራሱ ጫማ የራሱ ጫማ ላይ ተጫወተ። ወላይ በጣም ይዛቁት የራሱ ጫማ እንዴት እንደዚህ ያደረገ መጀመሪያ ማሰብ አለበት። ያኖ ለምንድነው ይሄ ልጅ ጫማ የሚቆርጠው ለምንድ ነው፣ የሚፈልገው ቢለው ራሱ መጠየቅ ነው መጀመሪያ። ወላሂ ኢትዮጵያ ውስጥ በጣም ከባድ ነገር አለው፣ እንደዚህ አይነት ፕራንክም አለው። ደሃ ኬት አምጥቶ ነው የሚገዛው፣ ብር የሌለው ሰው ኬት አምጥቶ ነው የሚገዛው። ወላሂ በጣም ነው የሚቆሎ እንደዚህ አይነት ፕራንክ ማለት ነው። ኧረ ተይው! ኧረ ተይው! ኧረ ተይው! ጊዛ ጊዛ፣ ያረ ጊዛ ጥሩ አይደለም፣ ልክ አይመጣም። ሀቢቢ አሁን ፍቅረኛ ተሸክመን አለቻት። ተይ፣ ደግሞ ኖ ኖ ኔኑ እንጂ አንቺ አይደለም። ዝም በይ አንቺ አለ ሲያይ። እሱ ወንድ ነው ሴት አይደለም። በጣም ነው የሳቁት ወላሂ። ዛሬ ስቄ ስቄ ሊሞት ነው ዛሬ ስቄ ሊሞት ነው። ዛሬ ደግሞ አረጎዴ አረዴ ኢትዮጵያ ወላሂ ኢትዮጵያ ስትሄጂ ኢትዮጵያ ስትሄዱ በቃ ለመሳቅ ምቻ ነው። ኑሮም ሲያማራል መሳቅ። ውጭ ስትወጡ ያኔ እንደዚህ ፌስቡክ፣ ቲክቶክ ምናምን ስትከፍቱ መሳቅ ብቻ ነው፣ ሌላ ነገር የለም። ያ እንደዚህ አይነት ነገር ታያላችሁ። ድብርት ምናምን የለም። እንደ ድሮ ድራማ ምናምን ማያት የለም። በቃ ይሄ ትንሽ ትንሽ ነገር ያኔ አይተሽ መሳቅ እንደዚህ ነው። ሀቢቦች እዩት፣ አሁንም እዩት፣ ይሄን ልጅ እዩት፣ እዩት፣ እዩት፣ እዩት፣ እዩት። ያቺ አሁን ቂጧ ማሻአላ። አሁን እሱ ቂጧ ማያት ስለፈለገ እንዴት ወጣው። የእሷ ፍሬንድ ደግሞ ይው እሱ ጋር ተዘና ሄዳለ ዋላይ ሲያዛዝን፣ ወይኔ ጉዴ እኛ ጉዳችን። ኧረ ሱሪ እንዳት ልበሱ፣ ሱሪ እንዳት ልበሱ። ሰው ከዋላችሁ እንዳዩ። ኧረ በናታችሁ ወንድሞች ይዩት። ወንድሞች ቤተሰቦች ዛሬ አንዳንዴ ሲደበረኝ እንጂ ነው የሚሰጠው። በቃ መላክ ሲደበረኝ ጊዜ አንዳንዴ ይደበረኛል። ሲደበረኝ ጊዜ እንደዚህ ነኝ። ውስጥ ገብቼ ሲያይ በጣም ው ው ባላ ሞቶሩ ሚስት ሆነ ይገዛላት፣ ደግሞ ሞቶሩ ሚስት ሆነ ይገዛላት። እሱ ግን እንደዚህ ሴት ሴት ልጅ ካየው በቃ እንደዚህ ደስ ይላል። ይኸው ምሪንዳ ሞቶር ላይ ሀቢቢ ሚስቱን እንደ ድንገት ካየች እንደዚህ ሚዲያ ላይ ታገኛለከ ታገኛለ፣ ወንድሜ ሚስቱን ሞቶር ገዝታ ሰጥታ፣ እሱ ደግሞ እንደዚህ ያደርጋል። መንገድ ላይ በቃ ሴት ካገኘው በቃ ሴት ጋር የሆነ ቦታ መሄድ እንዲ ነው። ወላይ ወንዶቹ እኔ አላምንም፣ አንዱ ወንድ አላምንም፣ አላምንም አላምንም። ወደ ወንዶቹ ደግሞ ይከብዳል፣ ቤተሰቦች ወላይ ይከብዳል። በጣም ነው የሚከብዱ የወንዶች ነገር፣ አላህ ተጠብቀን እንጂ በጣም ነው የሚከብደው። እዩት መጀመሪያ፣ እዩት፣ እዩት፣ እንዲህ ነው የሚያደርገው። አንዳንድ አንዳንድ ሰው ወላይ ዝም ብሎ ሲሄዱ መንገድ ላይ አንቺ ሞተሩ ገዝተሽ ከሰጣች እነሱ ደግሞ ሴቶች ካዩ በቃ ቀልብ የለውም፣ ቀልብ ራሱ ጠፋ። ሴቶቹ ጋር ማለት ነው። እንደዚህ አይነት ወንዶች አለን፣ እንደዚህ አይነት ባሎች አለን። ወይኔ ወይኔ፣ ጊዛ ለምን ባሌ መታመጣኝ? እዚህ ላይ ሚዲያ ላይ እንዴት እንደሚያደረጋ ያለው። እስኪ አንዴ አንዴ አንዴ፣ እስኪ ጊዛ ላይ አድርስልኝ

አ ራሱ አንፈልገም። እንደአንድ ው እንዲህ ነው የሚያደርገው አንዳንድ ሰው ወላሂ፣ ዝም ብሎ በቃ ሴት ያየው ሴት ጋር፣ ሴት ካየው ሴት ጋር ምንድን ነው ግን? እንደዚህ አይነት ነገር የሚያደርጉ ወንዶች፣ ምስት ያለው ወንዶች አክተር ሺ ማለት ነው ምስት ያለው ሰዎች ነው። አበደው ወላሂ ምስት ያለው ሰዎች እብድ ሆኖ፣ ግን ትክክል አይደለም እንደዚህ አይነት ነገር ሚስት ካላችሁ ሌላ ሴት ጋር ደስ ካላችሁ ሚስቶች የአንተ ሚስት ጋርስ ደስ አይልም? ዳኑ በቃ አንተ የውጭ ሴቶች ስለለመንክ የአንተ ሚስት ደግሞ ምንም አትመስለም አንተ ጋር ማለት ነው። ግን ይህን ነገር ትክክል አይደለም ብዬ ነው የሚያስበው። ጠነቀቁ፣ ወንዶችዬ፣ ትክክል አይደለም። እናንተ የሰራችሁ ነገር ደግሞ ትክክል አይደለም። ስለዚህ ይህን ነገር እንዳታረጉ ጥሩ አይደለም። ለእናንተም ጥሩ አይደለም፣ ለእኛም ጥሩ አይደለም። እኛ ውጭ የሰው ሀገር ሰርተን ብር ልክን እናንተ ደግሞ እንደዚህ ስታረጉት በጣም ከባድ ነው በጣም ወላሂ፣ በጣም ከባድ ነው በጣም ያስጠላል ደግሞ እና ስለዚህ ወንዶችዬ እንደዚህ ነገር እንዳታረጉ አንዳንድ ሴቶች ያብዳሉ፣ ደግሞ እንደዚህ አንቴ እንደዚህ ስታረግ ካየች ያብዳሉ። አንዳንዱ ደግሞ በአንቴ በቁራንቴ እንደዚህ ካረከኔ ምን እንደዚህ ያደርጋሉ ብሎ ሌላ ነገር ውስጥ ትገባለች። ጥሩ አይደለም። ወንዶችዬ፣ እንደዚህ እንዛ ታረጉ። ለእናንቴም ጥሩ አይደለም፣ ለሴቶችም ጥሩ አይደለም። አላህ ያጠብቃቸው ለማንኛውም እንዲህ ነው የሚመስለው የዛሬ ቪዲዮ፣ የዛሬ ቪዲዮዎችን እንዲህ ነው የሚመስለው። በሌላ ቪዲዮ እንደምገናኝ ተስፋ አደርጋለሁ። ኢንሻአላ ባይ ባይ። ወንዶችዬ ቤተሰቦችዬ ባይ ብያቸዋለሁ። በጠዋት ተነስቼ መብራት ሲከፈት ሴቲው አትወድም፣ ስለዚህ ካላ መብራት ነው የሰራሁት። ወላሂ እንደዚህ መስኮት ከፍቼ ማለት ነው መብራት እንዴት እንደሚያበር ለኑ ሴት የሆ አትወድ መብራቱ ማለት ነው። ለኑ በቃ ትናደዳለች። ለምንድ ነው ብላ መብራቱ ያልቃል። መብራቱ ገንዘብ ውድ ነው፣ በውድ ነው ቆጠሩ ውድ ነው። ለምን ብላ ነው የምታለቅሰው። ስለዚህ ነው ሳልከፍትን የሰራሁት እና እቅርታ አድርጎልኛ ቤተሰቦቼ። እንሻአላህ በሌላ ቪዲዮ እንገናኛለን። ለማንኛውም ተስፋ እንዳታረጉ ይህን ቪዲዮ ደስ ካላችሁ ደግሞ ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። ቤተሰብ ካውሎናችሁም ቤተሰብ ሁሉን እንጫወታለን። እንደዚህ አይነት ነገር ጫወታ ከፈለጋችሁ ደግሞ ኮመንት ላይ ጽፉልኝ። እንደዚህ ነው የምላችሁ። ባይ ባይ። ወንዶች ቤተሰቦች ቻውቻው።